እንደ አጋጣሚ የከፈትኩት ቪዲዮ በእንባ እንድጨርሰው አደረገኝ። የዚች እናት ታሪክ እጅግ ገራሚ፣ ጥንካሬዋ፣ እምነቷ፣ ደግነቷ፣ የመጣችበት የዘረ ሐረጓ የቤተሰቡ ደግነት፣ ሩህሩህነት፣ እምነታቸው በጣም የሚገርም ነው። ለሰው ልጅ ያላቸው ፍቅር የሚገርም ነው። በሰራችሁት ትልቅ ተመልሶ እንደሚከፍላችሁ ያየሁበት የህይወት ታሪክ ነው። ለሰው ስትራሩ የሚራራ በችግራችሁ የሆነ ጊዜ ሰው ናችሁና ትወድቃላችሁ፣ ትሰበራላችሁ። በዛን ሰዓት ሰው ነው የሚያልክላችሁ። ልክ እናንተ ባደረጋችሁት ልክ ነው ታዲያ እጥፍ ተደርጎ የሚከፈላችሁ። በዚህ ድርጊት ያየሁት የዚችን እናት ህይወት ነው። ደግሞ ጀግንነቷ፣ እናትነቷ፣ ለትዳሯ ያላት እምነት እየተበደለች እየተገፋች እንኳን ሰውን ያላገለለች ባሏን ልጆቹን እንዲጠሉት ያላደረገች፣ ጥሏት እንደሄደ አይታለች፣ ገብቷታል። ግን ምን ሊሆን ይችላል ለምን ጥሎ ሄደ ብላ ታፈላስፋል በልጆቹ ዘንድ እንድጠላ ያላደረገች፣ ዛሬ ላይ ተዳር ላይ ያለን ልጆች ምን እናደርጋለን? የሆነ ጥሎን ጥፍት ቢል፣ ሲፈልግ ይመጣል፣ ሲፈልግ ይሄዳል። በዛ ላይ ደግሞ ታማሚ ልጅ ይዛ አካል ጉዳተኛ ልጅ ይዛ ጥሏ ሲጠፋ ምንድን ነበር የምታደርገው? ለሱ እንደውም እየራራችለት እያዘነችለት የኖረች ሴት የሚገርም ነው። ሐዘኗ የደረሰባት ሐዘን የደረሰባት ስብራት የደረሰባት መገፋት በተለይ ደግሞ የምትወደዋትን እህቷን የምትረዳትን አለሁልሽ የምትላትን ታማሚ ልጅ እዛ ከጸበል ቦታ ወደ ጸበል ቦታ ከአንዱ ገዳም ወደ አንዱ ገዳም እሷም ታማ ደግሞ በሰው እጅ ላይ በነበረችበት ሰዓት የምትረዳት እህቷን ድንገት በሞት ስታጣ አልፎ ተርፎ ባሏ ጥሏት ሲሄድ ከዛ ደግሞ እናቷ ሲያርፏ አባቷ እጅግ በጣም ቅስም ሰባሪ ከዛም ደግሞ እንደዛ ሀያ ምናምን ዓመት የታገለችለት ልጅ ከአንዱ ጸበል አንዱ ጸበል ከአንዱ ሐኪም ቤት አንዱ ሐኪም ቤት የሄደችለት ልጅ ደግሞ እንዳሰበችው ጤነኛ ሆኖ መራመድ ሳይችል ህይወቱ ያልፍባታል። ምን አይነት ጀግንነት! ምን አይነት ጥንካሬ ነው! የእውነትም ቆማ የምትማጸናቸው ሥላሴ ብርታትን ጥንካሬን፣ መንፈስ ቅዱስን፣ መጽናናትን ሰጥቷት ካልሆነ ይህን ሁሉ ፈተና እንዴት ልታልፍ ቻለች ነው። በአንድ ትንሽ ነገር ጎደለብን ብለን ራሳችንን ወደ ማጥፋት የምናሄድ ሰዎች የለንም? እስኪ ይህንን ታሪክ ስሙት። እውነት ኮሜዲያን እሸቱ ላይ በለቀቀው ትናንት ይመስለኛል የለቀቀው ዛሁን ነው ማየሆኔ። እውነት እንደ ቅልድ ጀምረው በእንባን የጨረስኩት ይህንን አክል ቁጭ ብዬም ቪዲዮዋ አይቻለቅም።